እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በመላው ዓለም የምትገኙ ውድ ኢትዮጵያና ኤርትራውያን ቲጂ በአዲሱ ዓመት ወደ ስራ ተመልሳለች። ከነበረብኝ ችግር ከውድቀቴ አንስታችሁ እንድቆም ላደረጋችሁኝ ሁሉ ምስጋናዬ ከልብ ነው። ውድ ኢትዮጵያና ኤርትራውያን አሁን አንድ ቻሌንጅ ጀመጥቻለሁ። ይኸውም የብር እርዳታ ሳይሆን ሰርቼ ወደ ቀደመ ቦቴ እንድመለስ አዲስ ቻሌንጅ ጀመጥቻለሁ። ይኸውም የተቸገሩ በጎዳና ላይ ያሉ፣ በመስጊድ አካባቢ ያሉ፣ በቤተክርስቲያን አካባቢ ያሉ፣ በችግር ውስጥ ያሉ ወገኖቻችንን ኦርደር ተቀብዬ ምግብ እንዳበላላችሁ የምትፈልጉ ለሰላሳ ሰዎች የኢትዮጵያ 12 ሺህ ብር፣ ለ20 ሰዎች የኢትዮጵያ 8 ሺህ ብር፣ ለአስር ሰዎች የኢትዮጵያ አራት ሺህ ብር ቻሌንጁ ይሄ ሆኖ ሳለ እናንተ ይህን ነገር ማድረግ የምትፈልጉ ቻሌንጁ እንድትቀላቀሉ በትህትና እጠይቃለሁ። ልደት፣ ሰርግ፣ የአርባ መታሰቢያ፣ ዘካ እንደዚሁም የተለያየ ፕሮግራም ላይ የተራበ ወገኖችን ማብላት የምትፈልጉ ይህንን ቻሌንጅ እንድትቀላቀሉና እኔንም በስራ ራሴን እንድለውጥ ወገኖቼን እንዳበላ ታግዙኝ ዘንድ በትህትና እጠይቃለሁ። ለምታደርጉልኝ ነገር ስለተደረገልኝም ነገር በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። መልካም በዓል። ዲጂ አገልግል ወደ ስራ ተመልሳለች።